የተባበሩት መንግስታት ድርጅትና ኢትዮጵያ በሀገሪቱ የተለያዩ የልማት ስራዎችን ለመደገፍ የሚያስችል የ6 ነጥብ 5 ቢሊዮን ዶላር ስምምነት ተፈራረሙ። ስምምነቱ በመጪዎቹ አምስት ዓመታት በኢትዮጵያ የልማት ስራዎችንና ና ሰብአዊ ድጋፎችን ለማጠናከር ያግዛል ተብሏል። ይህንኑ ስምምነት ሲከታተል የቆየው ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ተገኝቷል። ተጨማሪ መረጃዎችን ያጋራናል። አሚር፣ እንዴት ለሃል? ስምምነቱን ተከታትለሃል። የዚህ ስምምነት ማዕቀፍ ዋና ዋና መሰረቶች ምንድን ናቸው? ኢትዮጵያንስ በምን መልኩ ነው ተጠቃሚ የሚያደርጋት? አመሰግናለሁ። እንደምንዋል መታሰቢያ። እንግዲህ ቀደም ሲል እንደገለጽው የተባበሩት መንግስታት ድርጅትና የገንዘብ ሚኒስቴር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 መረጃዎችን በሌላ የዜና ሰዓት ይዘን ቀርባለን። ለአሁኑ ያለኝ መረጃ ይህን ይመስላል።